ዳጣ እንግዲህ በጣም ደስ ብሏታል ማለት ነው። እሱም ምንድን ነው አባቷ ነግሯታል ማለትም ወርቁ እንግዲህ ውሃም ሁሉም ተናግረው ኤቤ ኤቤ ወይም አቤጌ ቦርሳ ውስጥ ተገኝቷል ማለት ነው። ወርቁ ይህንንም እንግዲህ አባትየው ናይ ክፈቺ ይህ ቦርሳ ውስጥ ምንድን ነው ያለው በማለት አቤጌን እንድት እንድትከፍት አድርገው አድርጓታል አባትየው። በዚህም እንግዲህ ይቅርታ ጠይቀዋታል። በተለይ የነ አቤጌ የነ ውሃ እናት በጣም ነው ራሷን የወቀሰችው። ምንም ባላደረገችው ልጅ እንደዚህ አድርጌ እኔ ነኝ ጥሩ ያልሰራሁት እኔ ነኝ ብላ ተጸጽታለች ማለት ነው። እና ስለዚህም በጣም ነው ይቅርታ የጠየቋት። አቤጌ ራሱ ይቅርታ ጠይቂ ብሏት አባትየው፣ ዳጣን ይቅርታ ጠይቀዋታል። ዳጣም እንግዲህ እሺ፣ አረ ችግር የለውም፣ ምንም አደለም በላ እንግዲህ ቅርታቸውን ተቀብላለች ማለት ነው። ይሄ በጣም ደስ የሚል ነገር ነው። አቤጌ ግን አሁንም ብልግናዋን፣ አሁንም ጥሩ ያልሆነ ስራዋን ቀጥላለች ማለት ነው። ጭራሽ ይባስ ብላ ለእናቷ እሷ እንዳልወሰደች ወይም ደግሞ ማንም ሰው እንዳልወሰደ እንደውም ዳጣ ራሷ ወስዳው እንደነበረ ተናግራለች ማለት ነው። ይሄም እንዴት ነው የሆነው እንግዲህ አቤጌ እናቷ ጋር እያወራች እያለ ስለ ወርቁ ሲያወሩ፣ ይገርምሻል እኮ ዳጣንማ እኔ ይቅርታ መጠየቅ አለብኝ አለች እናትየው ማለት ነው። እንዲህ ለምን ማዬ ስትላት ጊዜ አይ ይህች ልጅ ያለ ስራዋ ሰረቅሽ ብያት፣ ይገርምሻል አባት አባትሽ እኮ ነው አስቀምጦት ነበረ። ያው አባትየው እንደ እንደነገራት ማለት ነው አስቀምጨው ነበረ ያንቺ እኮ ቁልፉ ስለተበላሸ ሰው እንዳያነሳው ብዬ የኔ ቁልፍ ያለበት ቦታ አስቀምጨው ስለነበረ ነው እና ብሎ እንግዲህ የዋሸላት ለማን ነው ለኤቤ ነው ነው እንግዲህ ለኤቢ ዋሽቶላታል። ነገር ግን እሷ ግን ምን አለች ዳጣ ናት የወሰደችው። እንደውም ዳጣ ወሰደች ላለ ማለት አባዬ፣ ግን ግን እንደው እስከ መቼ ነው ለዝች ልጅ የሚዋሽላት? ማለትም ለዳጣ በነገራችን ላይ ግን ለዳጣ አይደለም የዋሸላት ግን ዳጣ የዋህና ቅን ስለሆነች ነው። እውነት የወጣላት ማለት ነው። እና ናታንንና ኤቢን ለማግባባት ሁላ ፈልጋ ነበረ። ማለትም ስታስበው ኤቢ የጠመደቻት በምንድን ነው? በናታን ነው። ስለዚህ ናታንና ኤቢን ለማስታረቅ አንድ ላይ ለማድረግ አስባ ወደ ዳጣ ወደ አቤጌ ክፍል ሄዳ ነበረ እና ማዋይሽ ነገር አለኝ ምነግርሽ ነገር አለኝና እስኪ ልንገሪ ስትላት አቤጌ በጣም ባለጌ ልጅ ስለሆነች አንቺ ሳትታጠቢ አልጋ ጫፍ እንዳትደርሽ ብላች ጭራሽ ተሳደበች ማለት ነው ኧረ ታጥቢያለሁ ብትላትም አልሰማሽም አለቻት ይኸውልሽ እኔ ለአንቺ የሚጠቅምሽ ነገር ነው ይዤልሽ የመጣሁት ስለዚህ ስለዚህ አንቺንና ናታንን ለማስታረቅ ነው ይመስለኛን ግን ናታንን አፍቅራሽ ኋላ አይደለ እህቴ ችግር የለውም እኮ ካፈቀርሽው እኔ ጎበዝ ነኝ እነግርልሻለሁ ምናምን ስትላት እኔ አንደበት የለኝም እንዲህ አንቺ የምትነግሪልኝ እኔ የምፈልገውን ነገር የልቀት እሺ፣ አንቺ እኔን ከወደድሽ ልታግዥኝ እውነት ከሆነ አንድ ነገር ልንገርሽ፣ በቻልሽው መጠን ከናታን ራቂ። እኔ ለናታን ስል ሰው እስከ መግደል ድረስ እደርሳለሁ፣ ሰው ሁላ ልገድል እችላለሁ ብላለች። እንግዲህ የአቤጌ ብልግና እስከዚህ ድረስ ነው። ከዚህ በፊት ናታንም ብሏል። ምን ብሏል? ለዳጣ ራሱ ነግሯታል። እኔ ቤተሰቦቿን ብዬ ነው እንጂ ልጅቷ የምትፈለግ ልጅ አይደለችም ብሏታል ማለት ነው እና እንግዲህ ምንድን ነው ያለቻት? እውነት እኔን ከወደድሽኝና ልታግዢ ከፈለግሽ ከናታን ራቂ፣ ናታንን ተጣዩ ከእሱ ራቂ ብላታለች። እሷ ደግሞ እንዴ ናታን እኮ የአራድዬ ልጅ ነው። ከሱም አርቅም ይህንን ላደርግ አልችልም በፍጹም በጭራሽ ብላለች ዳጣ። ይህንን ላደርግ አልችልም። ስለዚህ አንቺ የእውነት የምትወጂው ከሆነ እኔ ሁለታችሁንም አንድ አደርጋችኋለሁ ስትልም፣ ይህንን ማድረግ ካልቻልሽ ከሱ መራቅ ማተቼ ከሆነ አሁኑን ክላሴን ለቀሽ ውጭልኝ አለቻት ኤቢ። የኤቢ ሀሳብ ምንድነው እንግዲህ፣ ከናታን ራቄ ነው ምትላት ዳጣን። ዳጣ ደግሞ እኔ ከናታን መራቅ አልችልም፣ እሱ የአራድዬ ልጅ ነው፣ ይመቸው እያለች በእሷ ፊት ለፊት ናታንን ስታደንቀው በጣም ነው ጨጓራዋ ይበልጥ ቅጥል ያለው ማለት ነው፣ የኤቢ ማለት ነው። እና ሰላም ሰላም ውድ ትዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት እንኳን በሰላም መጣችሁ። ዛሬ እንግሊዝ የላችሁ የመጣሁት ዳጣ የተሰኘውን ደራማ ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ። ለማዘዝ አይደለምን ለማስታወስ ያክል ነው። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ሲቀጥልም እንግዲህ ምንድን ነው እየተፈጠረው እና እንግዲህ ዳጣ ድራማ በጣም አስተማሪ ልብ አንጠልጣይ ድራማ ነው ማለት ነው እና በአሁኑ ይዤላችሁ መጣሁት ክፍል የተፈጠረውን ነገርም የምነግራችሁ ይሆናል ማለት ነው። እንግዲህ ከአስራ ስምንት ዓመት በኋላ ቤተሰቦቿን በማግኘቷ ደስታዋን መቆጣጠሪያ ማለት በቃ ከአቅሟ በላይ የሆነባት ዳጣ ማለት እንግዲህ ደስታዋን ውሃ ህቴናትኝ ኤቢ ህቴናት አባዬን አገኘው ብላ ደስታዋን አጣጥማ ሳትጨርስ ነው እንግዲህ፣ ለምን ከናታን ጋር ታይሽ? ለምን ናታን አብሮሽ ሆነ? ለምን ናታርጋ ናታን ጋር ሆንሽ? በጣም የሚገርመው ነገር ኤቢ ይሄንን ሁሉ እያለች ነው እንግዲህ በዳጣ ላይ የተነሳሳችባት። ይሄ ብቻ አይደለም ምን ብላለች ለእናቷ ኤቤ በጣም ዋሽታለች ምን አለቻት ዳጣ እኮ ባለጌ ልጅ ናት እንግዲህ የራሷን ማለት ነው የማንነከክ ወደ ማንለከክ እንግዲህ የራሷን ችግር ምን ብላለች ዳጣ እኮ ጥሩ ልጅ አደለች ማሚ ብታያት እኮ ከናታን ጋር እንዴት ስትጃጃል እንደምትል እንዴት ዝርግፍግፍ ግልብጥብጥ ብላ እንደምትቀመጥ ሁላ ብታያት ስርዓት የሌላት ልጅ እኮ ናት ትላለች እንግዲህ ስርዓት የሌለው ማን ነው የሚለውን ሁላችን የምንመለከተው ነው ይሄንን ብላለች ኤቤ ግን ማለት ነው እንግዲህ አሁን ላይ ደስ የሚለው ነገር ነፃ መውጣቷ ነው። ደስ የሚለው ነገር እንግዲህ የዳጣ አባትም ማርቲን አስረድቶ አግባብቷታል። እና ከዚህ በፊት ንብረቶችሽን፣ ገንዘቦችሽን ወደ እኔ ባንኮን ውስጥ ወስጄ ነው የቆለፍኩት እና የረሳሁት። ስለዚህ ልጅሽም ሳታረጋግጥ ነው ኤቢ፣ ሳታረጋግጥ ወሰደች ያለቻት ዳጣን፣ እና ዳጣ አልሰረቀችም። በእርግጥ እኔም ጠርጥሬ ነበረ። እናም ንብረቶችሽን እኔ ራሴ ቆለፌ ነው ራሴ የጠረጠርኩት፣ የጠረጠርኩትም ዳጣን ስለዚህ ሁላችንም ጠርጥረናታል። እና ማርትዬ እባክሽን ዳጣዬን ይቅርታ ጠይቂ። ተመልካት ብሎ እንግዲህ ይቅርታ ጠይቃለች እሷም በመጀመሪያ ግን የዋሽ ብላ ነው ለዳጣ ብለ ልትዋሽ ላትፈልገ ነው ብላ ነበር ማርቲን ማለት ነው። ነገር ግን እሱ በፍጹም በፍጹም እንደዚህ አይነት ነገር እኔ አላቅም፣ እኔ እንደዚህ እንደማላደርግ ታውቂኛለሽ፣ ከዚህ በፊት እንደዚህ ሳደርግ ሰምተሽኝ ታውቂያለሽ፣ እንደ የእኔ ውድ በማለት እንግዲህ ማርቲን አግባብቷታል ማለት ነው። እንደዚህ አይነት ነገር የለችበትም ሲጀመር ዳጣ፣ ኤቤ ተሳስታ ነው እንጂ ዳጣ ሰረቀች ያለችው ኤቢ ተሳስታ ነው። በእርግጥ በጊዜው እኔም እውነቱን ለመናገር እዚህ ቤት ውስጥ ማንም አይነካም፣ ሰላም እየማትነካም ሁሉም እንደማይነኩ ስለማቅ እኔም እንግዲህ አዲስ ልጅ ስለሆነች ዳጣን አምቻት ነበረ፣ አብሬሽ። ነገር ግን የማይሆን ነገር ነው በልጅቷ ላይ ያስቀመጥነው ነገር። አሁን ላይ ግን ዋናው ነገር እንኳንም ተገኘ። አሁን ላይ አንቺም ኤቢም እንድትረዱኝ እፈልጋለሁ። ሁለታችሁም ይቅርታ ጠይቋት ብሎ አባትየው በመናገሩ እንግዲህ ሁለቱም ማለትም ኤቢም ማርቲም ይቅርታ ጠይቀዋታልኝ ማለት ነው ዳጣን። እንግዲህ ዳጣ ደግሞ በጣም የዋህ ቅን ልጅ ስለሆነች፣ አረ ይመቻቹ፣ ችግር የለም አፎ ብያችኋለሁ ብላ ይቅርታ አድርጋለች በጣም ነው ደስ የምትለው በነገራችን ላይ አያሳስባችሁ የምሬ ነው ምላችሁ ይቅር ብያችኋለሁ ብላለች ማለት ነው በጣም ነው ደስ የምትለው እዚህ ጋ ግንነት ለመናገር እና ይቅርታ አድርጋላችኋለች ለአባትየውም በጣም ይቅርታ እንደውም ስላመንከኝ አመሰግንሃለሁ እኔ እኮ አታምንኝም ብዬ ፈርቼ ነበረ ብላለች ማለት ነው እንግዲህ ናታን ክፍል ሄዳ ነበረ ናታን ደግሞ አንተ ምርጥ ነህ ይመችህ፣ ስትለው አንቺም እኮ ጥሩ ልጅ ነሽ፣ ተጫዋች ነሽ፣ ነፃ የሆንሽ ልጅ ነሽ አላት። ከዛም በኋላ እንግዲህ ስለ ኤቢ ልታዋራው ስትፈልግም እኔ እኮ ለሷ ምንም አይነት ስሜት እንደሌለኝ ኤቢም ታውቃለች፣ በደንብ አርጋ ነው የምታውቀኝ። እኔ ለሷ ምንም አይነት ስሜት የለኝም፣ አመንሽም አላመንሽም ብዙም ያህል ስሜት የለኝም፣ አልወዳትም፣ አላፈቅራትም። እሷ ግን የምትወደኝ የምታፈቅረኝ ነው የሚመስለኝ ዳጣ ምን ላድርግ እሺ ይላታል ማለት ነው። እሺ ምን ላድርግ፣ ምን አድርግ ነው የምትይኝ ብሎ ሲነግራት እሷም አይኔ ሁለታችሁ ፍቅራችሁን እንድትቀጥሉ ፈልጌ ነበረ አለች። እሺ ያንቺን ንገሪኝ ሲላትም እኔ እንኳን ብዙም ወንዶችን አልጠጋም እንደ ጓደኛ አሉኝ። ስለ ፍቅር ምናምን ግን በጭራሽ አስቤም አላውቅም፣ ምክንያቱም ሴት መሆንን ራሱኔ እኔ እጠራጠረዋለሁኝ ብላለች ማለት ነው። እሷ ግን በድጋሚ ምን ብለዋለች ይውልህ እኔ እኮ ሲጀመር መፈጠሬን ሁላ ጠለችው ነበረ አሁን ላይ ትንሽ ቢያንስ አባቴን ስላገኘሁኝ አባቴን ካገኘሁ በኋላ ነው የተረጋጋሁት እንጂ ምንም ስሜት ማለት በቃ መኖሬ ራሱ ጣዕም የለውም ነበረ ብለዋለች ማለት ነው እሺ አባትሽ የት ነው ሲላት አባቴ ድሬዳዋ ነው የሚኖረው ትለዋለች አሁን እዚህ ያው አቶ ደረጀ ጋ ነው የምኖረው ብላለች ማለት ነው። ለምንድን ህን ያለችው እንግዲህ አቶ ደረጀ ለማርት የምን ብሏታን የጓደኛ ልጅ ናት የሲሳይ ልጅ ናት ብለዋልኝ ማለት ነው። ስለዚህ የሲሳይ ልጅ ናት ተብላ ነው የምትታወቀው። በአንድ ቀን ስካር ነው የተከሰተው ብሎ በጣም ሰክሮ ስለነበረ እንግዲህ ግንኙነት ባደረገበት ሰዓት እች ልጅ ተወለደችና ከተወለደች በኋላም በፎጣ ጠቅልሎ ቤተክርስቲያን አጠገብ ሲጥላት ጎዳ ና ላይ ያሉ ልጆች ናቸው አንስተው ያሳደጓት በሚለው ነው የተናገረው ለማርቲ ስለዚህ እና ለትንሽ ጊዜ እዚህ ቤት ትቆይ እና ነገሮች ይስተካከሉ ነገሮች ሲረጋጉ ደግሞ ወደ አባቷ ትሄዳለች ብሏታል ማለት ነው ግን እኮ የደረጀ ልጅ ናት ዳጣ ግን ልጁ መሆኗን ለማርቴ ከተናገረ፣ ቤቱ ይፈርሳል። ስለዚህ ምን አድርጓል? ሸሽጓል ማለት ነው። ለዳጣም ነግሯታል፣ የሲሳይ ልጅ ነኝ ነው ማለት አባቴ ድሬዳዋ፣ ነው የተወለድኩት ድሬዳዋ ነው ነው ማለት ብሎ ነግሯታል። እሷም ራሱ ማርቴ ስትጠይቃት ምን ብላለች? ሁ አባቴ ሲሳይ ይባላሉ፣ የተወለድኩት ድሬዳዋ ነው ብላ ዋሽታለች፣ ለአባቷ ስትል ማለት ነው። ዳጣ ግን ያው አባቷ ያላትን ነገር ነው እየተገበረች ያለችው። ግን ናታን ሲጠይቃት አዎ አባቴ ሲሳይ ይባላል ብላ ተናግራለች ማለት ነው። የአቶ ደረጀ ጓደኛ ቤስት ጓደኛው ነው ለትንሽ ጊዜ ነው እዚህ መቆየው እያለች ስትነግረው ፍቅረኛ የለሽም ወይ ሲላትኝ፣ እንግዲህ ፍቅረኛ የለኝም ከዚህ በፊት ቤተሰብም ስለሌለች ስለ ፍቅርም ስለ ትዳርም አውርቼም አስቤም ሁላ አላውቅም ስትል ነግረዋለች ማለት ነው። አሁን ግን አባቴን ካገኘሁ በኋላ ትንሽ ተረጋግቻለሁ እናንተንም ደግሞ ምርጥ ቤተሰብ ስላገኘ ደስ ብሎኛል ትላለች። እንግዲህ እሷ ይህንን የምትለው የአባቷን ትዳር ከበር ለማድረግ ነው እንጂ የአቶ ደረጀ ልጅ እንደሆነች እንኳን ጠንቅቃ ታውቃለች እሷ ራሷ እና ለነሱ ነው የምትዋሸው እንጂ እሱ ሲሆን አባዬ ትለዋለች ማለት ነው። አባትየውም እንግዲህ እስከመቼ ነው ግን እስከ መቼ ስትለው፣ ጊዜ ያው እኮ በዴኔ እስኪ እስኪታወቅ ብሏታል ማለት ነው እንጂ የአቶ ደረጀ ልጅ መሆኗ የታወቀ ነው። አቶ ደረጀን በነገራችን ላይ አምኖ ተቀብሏኛል እኔ ልጅ መሆኔን አምነ ከተቀበልክ እስኪ ሳመኝ ስትለው፣ በጣም እቅፍ አድርጎ ነው የሳመት። በነገራችን ላይ በጣም ነው የሚወዳት ማለት ነው ዳጣን ሲቀጥል አቶ ደረጀ ምን ብሏንኝ፣ እኔ እኮ እሷ ከታ ማለትም በፎጣ ተጠቅልላ ዛሬ ከአስራ ስምንት ዓመት በፊት በፎጣ ተጠቅልላ እዛ የተጣለችውን ልጄን ሳስብ በጣም ነበረ የምናደደው። አሁን ግን ጊዜው ደርሶ ስላገኛት ደስ ብሎኛል። ከዚህ በፊት የበደልኳትንም ለመካሰ ዝግጁ ነኝ እያለ ነው እንግዲህ። ምክንያቱም አሁን ላይ ቤት ውስጥ እሷን እንዲያስጨንቋት አይፈልግም። እሷን አትንኳት፣ አታስጨንቋት፣ ምክንያቱም እሷ ካጠፋች በቃ እኔ ራሴ ቀጣታለውኝ። አታስከፏት አታስከፏትኝ፣ እንዳታዝንብኝ በእናንተ ላይ ሰው ማዘን የለብ እሷ ማዘን የለባትም እያለ እንግዲህ ለቤተሰቦቹ ይናገራል ማለት ነው። ከዛም የደረጀ ሚስት ማርቴ ደግሞ ኧረ ምን ችግር አለ? እንዲህ አንድ ድስት እኮ ነው የሚበስለው፣ እሷ ስለበላችን ያልደህይ እያለች ነው ያለችው። አሁን ላይ ማርቴ ጥሩ ሆናላታለች ማለት ነው። ኧረ ትኑር፣ ችግር የለም አባቷ መቶ እስኪወስዳት ድረስ ትኑር ነው ያለችው፣ ማርቴ ራሱ ማለት ነው እውነታውን አሁን ባያትሰማም ያው እንግዲህ የተወሰነ ጊዜ ትቆይ ስላላት እሷም ኧረ ችግር የለውም አያሳስብህ፣ ደረጀ ብላለች። ሲቀጥልም ደግሞ ያለውን እውነታ ስትነግረው ናታን ደግሞ እና ዳጣ ምን ብሏታ ነው እሱ ደግሞ ማለት ነው የምር ግን ጓደኛ የለሽም ፍቅረኛ የለሽም ብሏታል ናታን። አረ፣ በፍጹም እኔ ስለ ፍቅር ምንም የሚባል ነገር አላውቅም። አሁን ኤቤ ስትናገር እንጂ ምንም አላቅም፣ ምንም አይገባኝ ማለት ነው። ግን ይህ ነጻነት እሺን፣ በቃ እኔ አላቅም እንደምልሽ ሁሉ ነገርሽ ደስ ይለኛለኝ፣ ምንም ነገርሽ ሁሉ በጣም ነው ደስ ያለኝ ብሏታል ማለት ነው። አረ፣ እባክህ የቀለድክ ነው ስትለው ጊዜ እሱ ደግሞ የምሬን ነው፣ በጣም ነው ደስ የምትዩ ብሏታል ማለት ነው። እና አንድ ነገር ልንገርሽ ሲላት እሷም እሺ፣ ንገረኝ ስትለው ጊዜ ናታንም ምን ብሏታል? እያላት ነበረ። ምንድን ነው አትናገርም እንዴ? ስትለው ጊዜ አፈቅረሻለሁ ብሏታል ማለት ነው። እንዴ ምን ማለት ነው? እኔ እኮ አንተና ኤቤ እንድትፋቀሩ እንድትዋደዱ ነው የምፈልገው። ምን ማለት ነው? ይማ በፍጹም ሊሆን አይችልም ብላለች ማለት ነው። እንግዲህ ቀጣይ ትቀበለዋለች አትቀበለውም የሚለውን በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። እንደ ዛሬ ይህንን ይመስል ነበረ ይዤላችሁ የመጣሁት ቪዲዮ። ውድ ቤተሰቦች አብራችሁ ስለነበራችሁ አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።